ጤና ይስጥልን ክቡራን ተመልካቾና ተከታዮቼ፣ እንደምን ሰነበታችሁ? ይህ ፍቃዱ አውቶሞቲቭ ነው። በቻናላችን ላይ ሁሌም ስለ ተሽከርካሪና አሽከርካሪ ጉዳዮች ላይ ለአሽከርካሪዎች፣ ለመንጃ ፍቃድ ተማሪዎች እንዲሁም ለአውቶሞቲቭ ተማሪዎች ግባ ወይንም የሚችል የተለያዩ ፕሮግራሞችን እያቀረብኩላችሁ እገኛለሁ። በዛሬው ፕሮግራማችን ስለ ኤሲ ሲስተም እናያለን። አብራችሁን ቆዩ። ለቻናል ዲስኮ ናችሁ፣ ሰብስክራይብ አድርጉ። ሀሳብ አስተያየት፣ እንዲሁም ጥያቄ ሲኖር በኮመንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም እንዲደርስ ላይክ እና ሼር አድርጉ። እስከ መጨረሻው ድረስ ላይክ፣ ሰብስክራይብና ሼር እያደረጋችሁ አብራችን ቆዩ። በዛሬው ፕሮግራማችን እንግዲህ የምናየው ኤሲ ምንድነው፣ የኤሲ ሲስተሞች ምን አይነት ጥቅሞች አላቸው፣ እንዲሁም ደግሞ የኤሲ ሲስተም ጋቢናችን ውስጥ የተለያዩ ስራዎችን ለመስራት ምን አይነት ክፍሎችን ይጠቀማል የሚሉት ነገሮች እናያለን። እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችሁን ቆዩ። ክቡራን ተመልካችና ተከታታይ ይህ በዛሬ ፕሮግራማችን እንግዲህ ኤሲ ምንድነው፣ እንዲሁም እንዴት ይሰራል እና የኤሲ ኮምፖነንቶች ምንድናቸው የሚሉትን እናያለን ማለት ነው። አብራችሁን ቆዩ። የተሽከርካሪያችን ኤሲ ሲስተም ለአሽከርካሪዎች እንዲሁም ለተሳፋሪዎች በተሽከርካሪ ውስጥ ያለውን የአየር ሁኔታ በማስተካከል ምቹ ሁኔታን ለመፍጠር የተዘጋጀ ሲስተም ነው ማለት ነው። አሽከርካሪ ተሽከርካሪን ይዞ በሚንቀሳቀስበት ጊዜ የተለያየ የአየር ጸባይ ያጋጥመዋል። በእነዚህ አየር ጸባይ አማካኝነት የተለያዩ ሙቀት ወይም ደግሞ ቅዝቃዜ እንዲሁም በመስታወቱ ላይ የተለያዩ ጭጋጎች በሚፈጠሩበት ጊዜ እነዛን በማጥፋት ምቹ ድራይቪንግ ኤክስፒሪየንስ እንዲኖረን እያደርጋል ማለት ነው። እንግዲህ የኤሲ ሲስተም ተሽከርካሪ ላይ የተለያዩ ተግባራትን ያከናውናል። የመጀመሪያው ምንድነው? ቴምፕሬቸር ሬጉሌሽን ነው። ለአሽከርካሪና ለተሳፋሪዎች በተሽከርካሪ ጋቢና ውስጥ ያለውን የአየር ሁኔታ ያስተካክላል። በተለይ በሞቃት ጊዜ እንዲሁም ደግሞ በቅዝቃዜ ጊዜ የአየሩን ሁኔታ በማስተካከል ምቹን የማሸከር ዘዴን እንድንከተል ያደርጋል። ሁለተኛ ላይ ዲሁሚዲፊኬሽን ነው። የኤሲ ሲስተም በተሽከርካሪያችን መስታወት ላይ የሚፈጠረውን ጉም ወይ ደግሞ ጭጋግ ያጠፋልናል። በተለይ በዝናባማ ና በጭጋገማ አካባቢዎች ስናሽከረክር መስታወት ላይ የሚፈጠረውን ጭጋግ በማጥፋት ከውጭ ያለውን ትዕይንት በደንብ እንድናይ ና እንድንከታተል እያደርጋል ማለት ነው ይህም እንግዲህ ከአደጋ ይከላከልናል ሁለተኛው ጥቅሙ ዲሁሚዲፊኬሽን ነው ሶስተኛ ላይ ያለው ጥቅም ምንድን ነው ኮምፈርት ኢንሃንስመንት ነው በቅዝቃዜ ጊዜ ሙቀት፣ በሙቀት ጊዜ ቅዝቃዜን በመፍጠር ለአሽከርካሪና ለተሳፋሪዎች ምቾትን በመፍጠር ጥሩ የሆነ ድራይቪንግ ኤክስፒሪየንስ እንዲኖረን እያደርጋል ማለት ነው። ሌላኛው ከሴፍቲ አንጻር ነው። በአራተኛ ላይ የምናየው ሴፍቲን ነው። ከውጭ ያለውን ትዕይንት በደንብ በማየት ስለምንችል ባለማየት የሚከሰተውን አደጋ ለመከላከል ይረዳናል ማለት ነው። ለምሳሌ በዝናብ ጊዜ በምናሽከረከርበት ጊዜ ሁሉንም መስኮቶች ዘግተን ስለምናሽከረከር ተሽከርካሪያችን ውስጥ ጭጋግ ይፈጠራል ማለት ነው። ይህንን ጭጋግ በማጥፋት ከውጭ ያለውን ትይምት በአግባቡ እንድናይ ይረዳናል ማለት ነው። ይህም እንግዲህ ለሴፍቲ እጅግ በጣም ወሳኝ ነው። ሌላኛው አምስተኛ ላይ የምናየው ፍሬሽ ኤር ሰርኩሌሽን ነው። ንጹህ አየር ወደ ተሽከርካሪያችን እንዲገባ በማድረግ የሚፈጠረውን አላስፈላጊ ሽታ እና መታፈንን ያጠፋልናል ማለት ነው። ስለዚህ የኤሲ ሲስተም እነዚህን አምስት ጥቅሞች ያስገኝልናል። የመጀመሪያው ቴምፕሬቸራችን ሬጉሌት ለማድረግ በተሽከርካሪያችን ውስጥ ያሉ አላስፈላጊ ቴምፕሬቸሮች በማስተካከል ሬጉሌት እንድናደርግ ይረዳናል። ሌላኛው ዲሁሚዲፊኬሽን ነው። በተሽከርካሪያችን መስታወት ላይ ጭጋግ እንዳይፈጥር ያደርጋል። ሌላኛው ኮንፈርት ኢናንስመንት ነው። በተሽከርካሪያችን ውስጥ ያለውን የአየር ሁኔታ በማስተካከል ምቾትን ይፈጥርልናል። ሌላኛው ደግሞ ሴፍቲ ነው። ከውጭ ያለውን ትይምት በደንብ ማየት ስለምንችል ለአደጋ እንዳንጋለጥ ያደርጋል። አምስተኛ ላይ ደግሞ ፍሬሽ ኤር ሰርኩሌሽን ነው። በጋቢናችን ውስጥ የኤር ሲስተሙ ንጹህና ፍሬሽ ኤር እንዲሆን ያደርግልናል ማለት ነው። ወደ ወርኪንግ ፕሪንሲፕሉ ወይም ደግሞ የአሰራሩ ሁኔታ ስናይ የኤሲ ሲስተም የቴርሞዳይናሚክስ እና የፍሉድ መካኒክስ የሚባሉ የፊዚክስ ተርሞችን ይጠቀማል ማለት ነው። የኤሲ ሲስተም ይህንን የቴርሞዳይናሚክስ እና የፍሉድ ሜካኒክስ ፕሪንሲፕል ለመጠቀም የተለያዩ ክፍሎችን ይጠቀማል። እነሱም የመጀመሪያ የፍሬጀራንት ጋዝ ወይም ደግሞ r1234yf ወይ ደግሞ ሃይድሮፍሎሮካርበን የሚባል ሃይድሮጅን ፍሎሪን እና ካርበን አተም በውስጡ የያዘ ጋዝን ይጠቀማል። ሌላኛው የኤሲ ኮምፕረሰርን ይጠቀማል። ሌላኛው ኮንደንሰርን ይጠቀማል። ሬሲቨር ድራየር፣ ኤክስፓንሽን ቫልቭ፣ ኤቫፖሬተር እና ሂተር ኮርን ይጠቀማል ማለት ነው። እነዚህ ኮምፖነንቶች እንግዲህ በትክክል ከሰሩ የኤሲ ሲስተም በትክክል መስራት ይችላል ማለት ነው። እነዚህን እንግዲህ እንዴት አድርጎ እንደሚጠቀም ስናይ ኤሲያችንን በጋቢናችን ውስጥ ኦን ስናደርግ ክላይሜት ኮንትሮል ዩኒት የሚባል ሴንሰር በሞተር ክፍል ላይ ከክራንክ ሻፍት ጋር በቤልት የተገናኘውን የኮምፕሬሰር ክለች ስራውን እንዲጀምር ያደርጋል ማለት ነው። በተሽከርካሪያችን ውስጥ እንግዲህ የሰርፐንታይል ቤልት የሚባል አለ። ይህ ሰርፐንታይል ቤልት ከክራንክ ሻፍት ጋር ስለሚገናኝ ሞተር ክፍላችን ላይ የተለያዩ ክፍሎችን ያንቀሳቅሳል። ለምሳሌ ፋንን፣ ዲናሞ ወይንም ኦልተርኔተርን፣ ወተር ፓምፕን ያንቀሳቅሳል። ከዛ በተጨማሪ ደግሞ የኤሲ ኮምፕረሰርን ያንቀሳቅስልናል ማለት ነው። በዚህ ጊዜ እንግዲህ የኤሲ ሲስተማችንን ኦን ስናደርግ የኤሲ ኮምፕረሰራችን ላይ ክለች ፕሌት አለች ማለት ነው። ያቺ ክለች ፕሌት ስራዋን መስራት ትጀምራለች ማለት ነው። በዚህ ጊዜ የሪፍሪጅራንት ጋዝ ወይም ደግሞ R1234YF ወደ ኮምፕሬሰር በአነስተኛ ግፊት ተስቦ በመግባት በኮምፕሬሰር ውስጥ ባሉት ፒስተኖች ይታመቃል። ከዛም ከፍተኛ ግፊትና ሙቀት እንዲኖረው ያደርጋል ማለት ነው። ስለዚህ ያ ጋዝ ቀዝቃዛ ነበረ፣ እንዲሁም ደግሞ ፕሬሩ አነስተኛ ነበረ ማለት ነው። ኮምፕሬሰሩ ስን ከገባ በኋላ ሙቀትና ፕሬርን ዴቨሎፕ እንዲያደርግ ያደርጋል ኮምፕሬሰሩ ማለት ነው። ይሄ ከፍተኛ ሙቀትና ግፊት ያለው ጋዝ ከኮምፕሬሰር ተገፍቶ ወደ ኮንደንሰር ወደሚባል የኤሲ ክፍል ይሄዳል። ይሄ ኤሲ ክፍል በተሽከርካሪያችን ላይ ከራዲያተር ፊት ለፊት የሚገኝ ሲሆን ተሽከርካሪው ሲንቀሳቀስና በፋን አማካኝነት ከኮምፕረሰር የመጣውን ከፍተኛ ሙቀትና ግፊት ያለውን ሪፍሪጀራንት ጋዝ በማቀዝቀዝ ወደ ፈሳሽነት እንዲቀየር ያደርጋል ማለት ነው። ይሄ ፌስ ቼንጅ ይባላል ማለት ነው። እንግዲህ እዚህ ጋር ምን እናገኛለን ማለት ነው? የሪፍሪጀራንት ጋዙ ወደ ሊኩዊድ ሪፍሪጀራንት ተቀይሯል ማለት ነው። ወይ ደግሞ ጋዝ የነበረ ወደ ሊኩዊድ ስቴት ተቀይሯል ማለት ነው። ይሄ የተቀየረው ማለትም ሪፍሪጀራንት ጋዝ ወደ ሪፍሬጀራንት ሊኩድ የተቀየረው ወደ ሪሲቨር ድራየር በመሄድ ሪፍሬጀራንት ሊኩድ ውስጥ አየር ካለ ያጣራል ማለት ነው። ከዚህ በኋላ ወደ ኤክስፓንሽን ቫልቭ ይሄዳል። ኤክስፓንሽን ቫልቭ ከሪሲቨር ድራየር የተቀበለውን ከፍተኛ ግፊት ያለው ሪፍሬጀራንት ሊኩድ በውስጡ በማሳለፍ ዝቅተኛ ግፊት እንዲኖረው ያደርጋል። ይሄ ደግሞ ሪፍሬጀራንት ሊኩድ ግፊቱን ሲቀንሰው ወደ ትነት ወይ ደግሞ ወደ ቬፐር ስቴት ይቀየራል ማለት ነው። ይህ ግፊቱ የቀነሰና የተወሰነ ፈሳሽና አየር ያለው ሪፍሪጅራንት ወደ ኤቫፖሬተር ይሄዳል ማለት ነው። ከዚህ በኋላ እንግዲህ ወደ ጋቢናችን ውስጥ ወደሚገኝ ወደ ኤሲ ሲስተም ኤቫፖሬተር ወደሚባለው ክፍል ይሄዳል ማለት ነው። ይሄ ኤቫፖሬተር የምንለው ክፍል ከአልሙኒየም ወይም ደግሞ ከኮፐር የሚሰራ ራዲያተር ወይም ደግሞ ኮንደንሰርን የሚመስል ክፍል ሲሆን በውስጡ አየር እና ፈሳሽ ያለው ሪፍሪጅራንት ስለሚዘዋወር በዛ ውስጥ በጋቢና ዳሽቦርድ ውስጥ ያለው ብሎወር ፋን አየሩን ስቦ ወደ ኤቫፖሬተር ኮይል ሲወስደው እና በዛ ውስጥ ሲያልፍ አየሩ ይቀዘቅዛል ማለት ነው። ስራውን ከጨረሰ በኋላ ሊኩዊድ ሪፍሪጀራንት የነበረው በጋቢና ውስጥ በብሎርፋን አማካኝነት ወደ ኢቫፖሬቱ የሄደው ሞቃት አየር ሪፍሪጀራንቱን ወደ ጋዝ መልክ በመቀየር ወደ ኮምፕረሰር እንዲመለስና የመጀመሪያ ስራውን እንዲሰራ ያደርጋል ማለት። ይህም ማለት ምን ማለት ነው? ያ ጋዝ ተመልሶ ኮምፕረሰር ውስጥ ይገባል። ኮምፕሬሰሩ ከፍተኛ ግፊትና ሙቀት እንዲኖረው ያደርጋል። ከዛ በኋላ ያ ጋዝ ወደ ኮንደንሰር ይሄዳል። ኮንደንሰር ደግሞ ከኮምፕሬሰር የመጣውን የሞቀ እንዲሁም ደግሞ ከፍተኛ ግፊት ያለውን ሪፍሪጀራንት ጋዝ ወደ ሊኩዊድ ስቴት እንዲቀየር ያደርገዋል ማለት ነው። ያ ሊኩዊድ ስቴት የተቀየረው ደግሞ ወደ ሪሲቨር ድራየር ውስጥ ሄዳል። ሪሲቨር ድራየር ደግሞ እዛ ሊኩድ ውስጥ አየር ካለ ያንን አየር ያስወግድልናል። ከዚህ በኋላ ወደ ሄዳል ወደ ኤክስፓንሽን ቫልቭ ሄዳል። ኤክስፓንሽን ቫልቭ ደግሞ የምንለው ነገር ሊኩዊድ ሪፍሪጀራንቱ ልክ ሲገባ ግፊቱን በመቀነስ ወደ ኢቫፖሬተር እንዲሄድ ያደርጋል ማለት ነው። ኢቫፖሬተሩ ደግሞ በሚዘዋወርበት ጊዜ ሌላኛው የኤሲ ሲስተም ዋነኛ ክፍል ብሎወር ፋን የምንለው ነገር እኛ ፋኑን አስነስተን በምናንቀሳቀስበት ጊዜ ተሸካሪያችን፣ ጋቢናችን ውስጥ ያለውን የሞቀ ሆነ አየር በዛ በኢቫፖሬተር ውስጥ እንዲያልፈ በማድረግ በዛ ውስጥ ደግሞ አለፈ ማለት ቀዝቃዛ ሬፍሬጀራንት ኩላንት በዛ ውስጥ የተዘዋወረ ስለሆነ አየሩ በዛ መካከል በሚያልፍበት ጊዜ አየሩ በኢቫፖሬተሩ ላይ ባለው ፊንስ አማካኝነት በዛ ውስጥ በሚያልፍ ጊዜ ይቀዘቅዛል። ከዛ ቀዝቃዛ አየር ተመልሶ ወደ ጋቢናችን ውስጥ እንዲዘዋወር ያደርጋል ማለት ነው። ባጭሩ ሪፍሪጀራንት ጋዝ ኤሲ ኮምፕረሰር ውስጥ ይሞቃል። ወደ ኮንደንሰር ደሞ ሲሄድ በመቀዝቀዝ ወደ ሊኩዊድ ስቴት ይቀየራል። ፈሳሹ ደግሞ በጋቢና ውስጥ በሚገኝ ኢቫፖሬተር ውስጥ ይንቀሳቀሳል። በዚህ ጊዜ ጋቢናችን ውስጥ የነበረው ሞቃት አየር በኢቫፖሬተሩ መካከል በሚያልፍበት ጊዜ ያ ሊኩድ የነበረው ሪፍሪጀራንት ወደ ጋዝነት ተቀይሮ ተመልሶ ወደ ኤሲ ኮምፕረሰር ይመለሳል ማለት ነው። ይሄ እንግዲህ ለማቀዝቀዝ ዘዴ የምንጠቀበት የኤሲ ወርኪንግ ፕሪንሲፕል ነው ማለት ነው። ወደ ማሞቅ ደግሞ ስንሄድ ሁሉንም ኮምፖነንቶች ይጠቀማሉ። ነገር ግን አንድ ኮምፖነንት ይጨመራል። ይሄ ደግሞ ሂተር ኮር እንለዋለን ማለት ነው። ሂተር ኮር የምንለው ነገር ከተሽከርካሪያችን ኩሊንግ ሲስተም ጋር ይገናኛል። የተሽከርካሪያችን ኩሊንግ ሲስተም ከሞተር ላይ አላስፈላጊ ሙቀትን ያስወግዳል። አላስፈላጊ ሙቀቱን ደግሞ ለማስወገድ ኩላንት ወይም ደግሞ ውሃን ይጠቀማል ማለት ነው። ይሄንን ውሃም ከኤሲ ሲስተም ሂተር ኮር የሚባለው ክፍል ይጠቀመዋል ማለት ነው። ሂተር ኮር፣ ይሄ የሞቀ ውሃ ከሞተር ወደ ሂተር ኮር ውስጥ ያልፋል። እኛ ወደ ሙቀት አቅጣጫ የኤሲ ሲስተማችን ጋቢናችን ውስጥ በምናዞርበት ጊዜ ምን ይሆናል ብሎ ልፋኑ በሂተር ኮር ውስጥ ቀዝቃዛውን አየር እንዲያልፍ ያደርገዋል ማለት ነው። ያ ቀዝቃዛ አየር በሂተር ኮር ውስጥ አርፎ በተሽከርካሪያችን ጋቢናችን ውስጥ በሚገኙ ቬንቶች መካከል በሚመጣበት ጊዜ የሞቀ አየር ይመጣል ማለት ነው። ምክንያቱም ሂተር ኮር ውስጥ የነበረ ውሃ ወይ ደግሞ ኩላንት የሞቀ ስለነበረ ማለት ነው። ስለዚህ በእንደዚህ አይነት መልኩ ሙቀትን እናገኛለን ማለት ነው። ስለዚህ የተሽከርካሪያችን ኤሲ ሲስተም ኮምፖነንቶቹና ና ጥቅማቸው ይህንን ይመስላሉ ማለት ነው። የተሽከርካሪዎችን ኤሲ ሲስተም ኮምፖነንቶች የምንላቸው እንግዲህ የመጀመሪያው ምንድን ነው፣ የኤሲ ኮምፕረሰር፣ ሁለተኛ ላይ ኮንደንሰር፣ ሶስተኛ ላይ ረሲቨር ድራየር፣ አራተኛ ላይ ኤክስፓንሽን ቫልቭ አምስተኛ ላይ ኤቫፖሬተር፣ ስድስተኛ ላይ ደግሞ ሂተር ኮር እንላቸዋለን ማለት ነው። እነዚህ ነገሮች እንግዲህ ሁሉም በአግባቡ መስራት ይኖርባቸዋል። እኛ አሽከርካሪ በምንሆንበት ጊዜ እነዚህ ነገሮች በትክክል መስራታቸውን ማረጋገጥ ይኖርብናል። በተለይ አሁን የክረምት ወቅት ስለሆነ ኤሲ በጣም አስፈላጊ ነገር ነው ማለት ነው። ስለዚህ እነዚህ ነገሮችን መስራታቸውን ማረጋገጥና መፈተሽ ይኖርብናል። ስለዚህ የተሽከርካሪያችን የኤሲ ሲስተም ጥቅምና የአሰራሩ ፕሪንሲፕል ይህንን ይመስላል ማለት ነው። ክቡሯን ተመልካችን የተከታዮች እንዳያችሁት እንግዲህ በዛሬው ፕሮግራማችን ያየ ነው ኤሲ ምንድን ነው ኤሲ ምን አይነት ጥቅሞች አሉት እንዲሁም ደግሞ እነዚህን ስራዎች ለመስራት የሚጠቀምባቸው የተለያዩ ኮምፖነንቶች ና የተለያዩ ኮምፖነንቶች እና ፈንክሽናቸውን አይተናል ማለት ነው። በዚህ እንግዲህ ጥሩ ግንዛቤ እንዳገኛችሁ ተስፋ አድርጋለሁ። አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት፣ እንዲሁም ጥያቄ ሲኖር በኮመንት ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉ የሚደረስ ላይክ እና ሼር አድርጉ። በቀጣይ በክፍል ሁለት ፕሮግራማችን ኤሲን ስንጠቀም ምን አይነት የአየር ጸባይ ላይ መጠቀም አለብን፣ እንዴት እንጠቀማለን፣ እንዲሁም ደግሞ ከተሽከርካሪያችን የመስታወት ክፍሎች ጋር ምን አይነት ግንኙነት አለው በሚል ድረስ ማዘጋጀላችሁ ትምህርታዊ ስልጠና ይኖራል። እስከዛው ድረስ ላይክ፣ ሰብስክራይብ ና ሼር